ምህረት የለሹ ምህረት! ከሰሞኑ በዓለም ዙሪያ የሚገኙ ኦርቶዶክሳውያንን ሁሉ እጃቸውን በአፋቸው ያስጫነው ዲያቆን ምህረት ብዙ እየተባለለት ይገኛል። ዲያቆን ሄኖክ ኃይሌ ይህንን አነጋጋሪ ከፓስተሮቹ ጋር የገጠመውን ዲያቆን ምህረትን በተመለከተ ሰፋ ያለን አነጋጋሪና ሳቢ ምልከታን ከውይይታቸው ጋር አጋርቷል። የእናቱን የቤተ ክርስቲያንን ቀሚስ ይዞ ድርቅ ያለው ዲያቆን ምህረትን ጽኑ አቋምና የፓስተሮቹን ምላሽ በስፋት በትንታኔያችን እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ ሃይማኖታዊ መረጃዎችን በየዕለቱ የምናደርሳችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም ቪዲዮችንን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃው እናመራለን። ከሰሞኑ አነጋጋሪ ሆነው ዲያቆን ምህረትን በተመለከተ በርካቶች ብዙ እያሉለት ይገኛሉ። ኦርቶዶክሳውያኑን እጃቸውን ባፍ ያስጫነው ዲያቆን ምህረት በበርካቶች ዘንድ ብዙ እየተነገረለት የሚገኝ ሲሆን ዲያቆን ሄኖክ ኃይሌም ይህንን አስመልክቶ ይህንን መረጃ አጋርቷል። ምህረት የለሹ ምህረት የወንድሜ የዲያቆን ምህረት መልአኩና የሁለቱ ፓስተሮች ውይይትን ዘግቼም ቢሆን አየሁት። ውይይቱ በጣም በሰከነው የዲያቆኑ ኦርቶዶክሳዊ ጨዋነት የተነሳ ሁለቱን የፕሮቴስታንት ዋርካዎችን በት ና ብቻም የነገሰበት ነበር። ቅመሙ ዲያቆን ምህረትም ውይይቱ እንደሚቀረጽ በደንብ ስላስተዋለ ጠይቋቸው ሳይመልሱ ያለፉትን ወይም ያልጠየቁትን ጉዳይ ያነሱበትን ቦታ ሁሉ ልክ ነጥብ ተመልካች ይፍረድ በሚመስል ብልጠትም እየተወ ወደ ቀጣዩ ነጥብ የሚሸጋገርበት ፍጥነት ድንገት የገባበት ውይይት ሳይሆን የተጠና እስክሪፕትድ ውይይት እንዲመስልም አድርጎታል። በጣም በትህትና ሆኖ እየጠየቀ እርቃናቸውን ያሳየበት መንገድ ምን ያህል ሊያናድዳቸው እንደሚችል ሳስብ ውይይቱ በሰላም አለቀ እንጂ ካሁን አሁን ይመቱት ይሆን ብዬ ተሳቀቅ ያለው ውይይቱ ላይ ካዩዋቸው ያስገረሙኝን ጥቂት እውነታዎችን ውይይቱን እየተረኩ ላስቀምጥ ሲል ዲያቆን ሄኖክ ሀይሌ መረጃውን እንዲያጋርቷል። ዲያቆን ምህረት ውይይቱን የጀመረው የፓስተሮቹን አስተምሮ ከቤተ ክርስቲያን ቅድምና አንጻር በማንሳት ነበር። በዚህም ለፕሮቴስታንቱ ዓለም ደካማ ጎን የሆነውን ስስብልት በመምታት ጀመረ። ነገሩ እንዲህ ነው። መጽሐፍ ቅዱስን አሁን ባለው ቅርጽ እንዲያደርጋ የሰ ራችሁ ቤተክርስቲያን ናት። የእውነታ ደግሞ መጽሐፍ ቅዱስን በቀጥታ ከሐዋርያት እጅ የተቀበሉትና አዲስ ኪዳንን በቀኑና ወስነው ለኛ ያስተላለፉትን የመጀመሪያዎቹን ክርስቲያኖች ትርጉምና አረዳድ እንድንቀበል ያስገድደናል። ልክ እስራኤል ሕግን ተቀብሎ የመጣውን ሙሴን እንደ ባለሥልጣን እንደተቀበሉትና እንደ ተቀበሉትና ስለ ሕጉ የእርሱን ሐሳብ ያለማወላወል እንደ ተቀበሉት ሁሉ አዲስ ኪዳንን ከሐዋርያት እጅ የተቀበሉት የመጀመሪያው ክፍለ ዘመን አባቶችም በአዲስ ኪዳን ትርጉም ላይ ያላ ያላቸውን ሀሳብ መቀበል ግድ ይለናል። ይህንን ጠንቅቆ የተረዳው ዲያቆን ምህረት ጥምቀትና ቁርባን ተምሳሌቶች እንጂ ለድኅነት ፍቱን አይደሉም ስትሉን ነበር፣ ከአንደኛ እስከ ሶስተኛ ክፍለ ዘመን ያሉ ክርስቲያኖች ሀሳብን ስናይ ደግሞ እነዚህ ነገሮች ለመዳን የግድ አስፈላጊ መሆናቸውን ጽፈው እናገኛለን። የኔ ጥያቄ መጽሐፍ ቅዱስን በቀጥታ ከተቀበሉትና አዲስ ኪዳንን በቀኑና ከደነገጉ ክርስቲያኖች ጋር ተረጓሚያችሁ ካልገጠመ ምኑን በመጽሐፍ ቅዱስ አምናችሁ ይባላል አላቸው። በአጭሩ መጽሐፍ ቅዱስን ያዋለዱ አዋላጆችን ካልሰማችሁ ምኑን መጽሐፍ ቅዱሳዊ ሆናችሁ? ድምፅ የያዕቆብን ይመስላል ጸጉር ግን የኤሳውን ነው ያለው ለእናንተ አይደል ወይ እንደማለት ያለ ነው። ዲያቆን ምህረትም በዚህ ጥያቄው ሰዎቹን ጨርሶ ወደ ማያውቁት ጨለማ ክፍል ወስዶ ቆለፈባቸው። የአንደኛው ክፍለ ዘመን አባቶች ስነ ጽሑፍና ታሪክ ለእነርሱ የማያውቁት የውጊያ አውድ ነው። ወደኋላም በሚስጥረ ቁርባን ዙሪያ ባለው ግልጽ አቋምና ከአዋርያት ጋር በነበረው ቅርበትም የተነሳ የፕሮቴስታንት ሊቃውንት ምን ነው ባልተፈጠረ የሚሉትንና አንዳንዶቹም እሱ አልጻፈውም ብለው መጽሐፉን ለመካድ የሚገደዱበትን ቅዱስ አግናጢዮስን በመጥቀስም አስጨንቋቸዋል። የሚገርመው የሰጡት ምላሽ ነው። የምትለው እውነት ከሆነ ለምን ሚሊዮኖች ሳይቀበሉት ቀረ የሚል የፍልስፍና ጥያቄ ነበር። ምረት መለሰ። ይህ እጅግ ብዙ ሰዎች ወንጌልን ላለመቀበላቸው የሚቀርብ ምክንያት ነው። ብሎም የራሳቸውን አመክኔው በራሳቸው ላይ መለሰው። ፓስተሩ እስቲ በሁለቱም ወገን ጥምቀትና ቁርባን ለድህነት ያስፈልጋል፣ አያስፈልግም ከሚሉ ወገን አባቶችን በስም ጥቀስልኝ አለው። መረጃ ተጠናክሮ በሁለቱም ወገን ይቅረብልን እንደሚል ዳኛ ውይይቱን ትቶ ዳኛ ሊሆን ተማጸ ነው። በሁለቱ ወገን ብሎ ነገር የለም። ከዚህ ውጪ ሀሳብ ያለው ሰው ስለ መኖሩም የተቀመጠ ታሪካዊ ማስረጃ የለም ማለ ምህረት የለሹ ምህረት። እዚህ ላይ እንኳን ደንግጠው እንጂ እርሱ የጠቀሳቸው እነ ቅዱስ ሄሮኒዎስና ቅዱስ አግናጢዎስ መልስ የሰጡት ታዲያ ለማን ነበር ብለው መጠየቅ ይችሉ ነበር። ዲሲሲስቶችና ግ ሚስቲኮች ሙሉ በሙሉ የፓስተሮቹን ሀሳብ ባይሆንም ቁርባን ላይ ተቃዋሚዎችም ነበሩ። የምህረት ቀሳፊ መላክ ሆኖባቸው ግን ትንሽ እንኳን አልታገሉትም። ግን ዲሲስቶችና ግኒስቲኮች ተጠቃሽ ክርስቲያኖች ስላልሆኑ ሁለት ወገን አልነበሩም ቢል ዲያቆን ምህረት ልክ ነው። ሶ ዩ አር ሴይንግ አለ ፓስተሩ። የጆርዳንና የካችን አስቂኝ ቃለመጠይቅ ከሰማ ወዲህ ክርክር ላይ ሶ ዩ አር ሴይንግ ብሎ ተከራካሪው አፍ ውስጥ ቃላትን ለመክተት የሚሞክር ሰው የራሱን ቀብር ጥሩምባ እየነፋ ይመስለኛል። ፓስተሩ እሺ ሉተርስ አለ። አረ ባልወልድህም፣ አደርሳለው ተው በሰው ፊት አታዋርደኝ ሉተር እንኳን ቁርባንን ተቋሟል በልልኝ፣ በሆዶም ያለ ይመስለኛል ይላል ዲያቆኑ ምህረት ወይ ፍንክች የሉተርን መፍቅሬ ቁርባን የሆነ አይልድሬዘር ድሪንክፑር ፑር ብለድዊዘ ፖፕ ዘንሚር ዊን ዊዘ ራዲካል የሚል ንግግር ሊጠቅስበት ጀመረ። በዚህ ጉዳይ ሉተርና ሚካኤል የሚል ያልታተመ መጽሐፍና ያልተለቀቀ የዩቱብ ቪዲዮ መኖሩንም ዲያቆን ሄኖክ ሀይሌ በመረጃው ላይ አካቷል። ነገሩ የመጣው ገና 500 ዓመት ከሆናቸው ከራዲካል ሪፎርሞች ነው ብሎ የሉተርን ባላንጣዎች ጠቀሰበት። ፓስተሩ ጊዜው ምን ያደርጋል አለ። ስለ ታሪክ እየተወራ ጊዜው ምን ያደርጋል ከሚል ሰው ይሰውራችሁም። ከታሪክ አንጻር ክርስትና ጌታ ላዋሪያት የሰጠው እምነት ነው ብለ ካምን በመጀመር የመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች የምታምነውን እንደሚያምኑ የሚያሳይ ነገር ልታገኝ ይገባል አለው። ፓስተሩ ወዳጅ መነኝ በዚያ ዘመን የነበሩ ክርስቲያኖች ሁሉ ክርስቶስ የራሱን ስጋ በልቷል ብለው አላመኑም ብሎ ነገሩን ራሪክለስ ሊያደርገው ሞከረ። ይህን ስሰማ ትዚያለኝ። የሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው አይሁድ የተከራከሩት ክርክር ነው። ክፍሉም ዮሐንስ 6 52 ላይ ነው። ጌታ ስጋዬ እነው እያለ የለም ስጋ አይደለም ብሎ ክርክር እንዴት ያለ ነው? ዲያቆኑ ሲሆኑ ሐዋርያውን ጠቅሶ ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። አንደኛ ቆሮንቶስ 11:30 ከዚያም ስጋና ደሙ ተራ እንጀራና ወይን ብቻ ከሆነ እንዴት ሳይገባቸው ተቀብለው የሞቱ ሰዎች ሊኖሩ ቻሉ ብሎ ጠየቀ። አዝናኙ ውይይት እንደቀጠለ ነው። ሰውየው ጥያቄውን መመለስ ትቶ አንወርዚ ማለት ወርዚ ያልሆነ ነው ብሎ ቃሉን አብራራ። ቀጠለና ጉዳዩን ከማይገናኘው የሴት ጠጉር አለመሸፈን ጋር አገናኘው። ሲጀመር ጠጉር ያልሸፈነች የሞተች የለችም፤ እየተወራ ያለው ቆርበው ስለሞቱ ሰዎች ነው። አልበቃ ብሎ ስለ ሴክስ ጉድስ ስለሚቱ ሙቭመንት ዘባረቀ መልስ ስታጣ የምታውቀውን ሁሉ ልትዘባርቅ እንደምትችል ያሳያል ዲያቆኑን ማባባል ጀመረ የአንተን ሀሳብ የሚያራምዱ ሰዎችን ከልብ ያከብራለሁ እውነት እውነት እላቸዋለሁ የሚለውን ይዘው የእውነተኛ ስጋው ነው የሚለውን ከልብ አከብራሉ አለ አክባሪ ይስጥልን ግንኛ የጥቅስ እንደ ማስረጃ አላነሳንም ዲያቆኑ እዚያው ቆሞ ለተራ እንጀራ ሰው እንዴት ይሞታል ብሎ የጠየቀውን ፍጥጥ ያለ ጥያቄ ትቶ ከዚህ በፊት ሌሎች ሰዎች ያነሱትን አግሪመንት እየጠቀሰ እንዲበለኝና ልርታ ብሎ ተለማመጠ። ተው ባልወልድም አባት ሆናለው። ሄዝ ኢን ማይ ሄድ። ከዚያ ደግሞ በማይስቲካል ቼንጅ የሚያምነውን ኦርቶዶክሳዊ በግድ ካላመንክልኝና እርሱን ለመቃወም ያጠራቀምኩትን መከራከሪያ አንተ ላይ ለጠቀመው ይል ጀመረ። ቀጥሎ የተነሳው ድህነት ሂደት ነው የሚለው ሀሳብ ነው። ይህን ጊዜ ፓስተሩ ከቁርባን ርስ እርፍ ያለ መስሎት ፈነደቀ። ኢትዝ ናው ቢካሚንግ ሳሊቬሽን ኢሹ እያለ ሲቅበጠበጥም አሁን ገና ተመችተ ኛል፣ ብሎ ደስ እንዳለው ያስታውቅ ነበር። ምህረቱ ድናቸዋል ብቻ ሳይሆን ትድናላችሁም ይላል ብሎ የድህነትን ሂደታዊነትን አብራራ። ይህን ጊዜ ሌላው ፓስተር ጸጋ አላስቻለውም እና ገባ። ፓስተር ጸጋ በጸጋው ድናቸዋል ይላልና አለም ብሎም ዘሎ ገባ። ድህነት ሳይን ኤነርጀቲክ ስለሆነ የጸጋው ኤነርጂ የእኛን ትብብር ይሻ የለም ወይ አለና ምህረቱ መዳናችሁን ፈጽሙኑ ጠቀሰ። አብራምም ልጁን የመስዋዕቱን ስራ አነሳ። እርሱ ግን ወርክ አውት ዩር ሳልቬሽን የሚለው ቃል ውስጥም ወርክ የሚል ቃል ሲሰሙ ደስታቸውን መሸከም አልቻሉም። ቃሉን ጳውሎስ የተናገረው መሆኑንም አላሳሰባቸውም። ስራን ለማጣጠል የቀኙን ወንበዴ ጠቀሱ። ተቸንክሮ ምን ሊሰራ ይችላል አለ እግዚአብሔር ባልሰጠው መክሊት አይጠቀምምና አለው ሊሞት አልጋ ላይ ስላለ ሰው አለመጠመቅ አላወራውም ብሎ ሞገተም። ከዚህ በኋላ ያለው ውይይት ዲያቆን ምህረትን በግድ ካቶሊክ ካልሆንክ የሚል ትርክ ነው። የቅዱስ ቁርባን እንደምን የሰጠው ከእጁ እየፈሰሰ ነበር የሚል ያላልነውም በሉ የሚል ቃልም በጌታ እንደመዘበት እያለው ተናገረ። አራት መቶ ዓመት አልፎ ሀሳቡን የኦገስቲን ሊያደርግበት ሲጥርም ምዕረት ውይይቱን ወደ አግናጦስ ዘመን መለሰው። የመጨረሻው ጥያቄ ደግሞ ሁ ኢዝ ዘ አንሊሚትድ አውቶሪቲ የሚል ነበረ። ሲመስለኝ ከዲያቆን ምህረት የጠበቁት መልስ ዘ ባይብል የሚል ነበር። እርሱን ካለ ኢፍ ዘ ባይብል ኢዝ ዘ አንሊሚትድ አውቶሪቲ ወር ዳዝ ኢት ሴይ ዳት ዘ ፈርስት ክርስቲያን ቢሊቭ ኢት ኢዝ ዘ አክቹዋል ቦዲ ኤንድ ብለድ ብለው ሊዘጉበትና መጽሐፍ ቅዱስን ከጻፈው እውነት በላይ ያንን እውነት ሰዎች እንዲተረድተውት ነበር እንዲል ጠብቀ ውይይቱን ሊዘጉ ነበር። ምህረት የለሹ ዲያቆን ግን ባይብል በማለት ፈንታ ባይብልን በቅኑና የወሰነችውን ደ ቦሪ ኦፍ ክራይስት ይዞ የሙጥኝ አለ። የእናቱን የቤተክርስቲያንን ቀሚስ ይዞም ድርቅ ሲል ጉርቱሚ ዩር ብራዘርስ አሉና ጨብጠውት። በአማርኛ ሲተረጎም አንተን ብሎ ምህረት ማቶን ክብን እንጂ እንደማለት ነው። ዲያቆን ሄኖክ ሃይሌ ምህረትን በተመለከተ ይህንን ሰፋ ያለ ጉዳይ ሙሉ ውይይቱን በማስገባትም ለአንባቢያኑ አቅርቧል። ውድ ተመልካቾቻችን ሲሆን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ለእሳቱ የነበረን መረጃ ይህንን ይመስል ነበር። በቀጣይ ኦርቶዶክሳዊ መረጃዎቻችን እስክንመለስ ድረስ ሰላም ቆዩልን።